ህጻናት፣ ከአምስት ሰባት እድል በኋላ ነው ነጥብ የተጋራችሁት። እንዴት ነበር ጨዋታ? ጨዋታው ብዙም ጥሩ የሚባል ጨዋታ አይደለም። በጣም ጥድፊያ ውስጥ የገባንበት ነበር። ከመጀመሪያ ጀምሮ እርጋታ ያስፈልገን ነበረ። ተጋጣሚ ወርዶ ሜዳዎችን እየዘጋ ነበር በዛ መሀል እግዚአብሔር መስቀል እንቀበላለን። የትናንትናው በዋንጫው ፉክክር ውስጥ የመድን ማሸነፍ በልጆቹ ላይ የበለጠ ቁጭት ፈጥሮ ነው ወይስ ጨዋታው አለቀ ብለው አስቦ ነው? ምንድን ነው የተለየ ነገር የታዩ? እኛ አውርተን የመጣ ነው፣ በቁጭት ነው። ምክንያቱም ስቲል አራት አምስት ጨዋታ እየቀረ ምንም የምታረጋግጠው ነገር የለም። ማክሲመም የምንችለውን ነገር ሞክር ነው። ስናወራም የመጠንበት መንፈስ በዛ አንጻር ነው። ስላሸነፈ ሌላ ስሜት ውስጥ አለ ምናልባት ጭንቀቱ ሰው ብዬ የማስበው የእሱ ማሸነፍ እና እኛም አሁንም እስከ መጨረሻ ቁጥር ውስጥ መቆየት አለብን የሚል ትንሽ ስሜታዊ የሆነ ነገር እግዚአብሔር የፈቀደው ነው የሆነው። እንቀበላለን። ተጫዋቾቼን ዛሬም በዚህ ሁኔታ ውስጥ የሚችሉትን ነገር ሲሰጡ ነበር። እነሱን ማመስገን ይፈልጋሉ። አሰልጣኝ ነጻነት ሁልጊዜ የምንተምለው እጅግ የሚያስደንቅ የውድድር አመት ነው ከኢትዮጵያ ቡና ጋር አምናም ዘንድሮ እያሳለፍክ ያለው፣ ግን ትንሽ አንድ አልታየኝ ነገር ምንድነው? አምናም ከሀምበርቾ ጋር እንደዚሁ ቀለል ካሉ ቡድኖች ጋር በሚባሉ ሁኔታ ዛሬም ከወልዋሎ ጋር ይሄ ነገር እንዴት ነው? በቡድን ውስጥ ጨዋታን የመምረጥ ነገር ነው ወይስ ምንድን ነው? አይደለም። ምናልባት ያለፉትን ሶስት አመት ኢትዮጵያ ቡና ከገባው ጀምሮ እንደዚህ ታች ወራጅ ቀጠና ላይ ያሉ ቲሞች እንደዚህ ያስቸግሩናል። ምናልባት እኔ በር ስለ ጨዋታው ማሰባቸው ይመስለኛል። ዛሬ በተወሰነ ጥልፊያ ውስጥ እና አላስፈላጊ ነገሮች ውስጥ እንገባ የነበረው ነው። አዎ፣ ያስቸግረናል ማለት አልቻለም። ምናልባት እንግዲህ ስ ከዚህ በኋላ ሞክራለን። ኳስ ነው አሁን፣ ምንም ያለቀ ነገር የለም። ስለ ጨዋታው ማሰባቸው ተከትላለች። እኛ ያሉ ሁለት አንግል አስበን ነው እየሰራ ነው ያለን። እግዚአብሔር የፈቀደው መጨረሻ ላይ ይሆናል። አመሰግናለሁ። አሰልጣኝ አትክልቲ ከስድስት ጨዋታ አንድ ብቻ ነው የተሸነፋችሁት። ይሄ በቡድን ውስጥ ቁጭት እንዳለ ያሳየ? አዎ፣ በጣም በጣም ቁጭት እንዳለ አሁን ያቸው ልጆች ያልተጫወቱ ልጆች ናቸውና አሁን ሁለተኛ ጌማቸው ነው እና እነሱ ቁጭት ስላላቸው በዛ መሰለኝ። ይሄ ይህ እንቅስቃሴያችሁ ይሄ ጥረታችሁ ዘግቷል ብለ ታስባለሁ። ከውጤቷል በጣም በጣም ዘግቷል። ቀድሞ ቢሆን ኑሮ አሪፍ ይሆን ነበር። ያም እንዳልከው መጀመሪያ ዞሩም ይህንን አንዳንድ እያዝን ብንመጣ ሁለተኛ ዞር የሆን ነገር አስተካክልን እስካሁን ተፈካካሪ እንሆን ነበር። ጊዜውን አንሰናበትም ነበር። ቀጣይ ከፍተኛ ሊግ ተሳታፊ ናችሁ። ምን ታቅዳላችሁ በከፍተኛ ሊግ ውድድር ላይ እቅዳችሁን እያዘጋጃችሁ አሁን እኔ እንደ አሰልጣኝ እቀጥላለሁ አልቀጥልም። አንድ አመት ነው ውሌና የሚመራ ቦርድ አለ። እነሱን ሚመለከታቸው አካል ስላሉ እሱን አሁን አስተያየት ቢሰጥ ወይ ስለማይመለከት፣ በክለቦች መካከል ያለውን የነጥብ መጠጋጋት እንዴት ተገልጿል ያለው ፉክክር አሁን እሱ ነው ደስ የሚልህ። በቃ እግር ኳስ እንደዚህ ሲሆን ነው ውብ የሚሆነው እና ሳቢ የሚሆነው ካለው እኛ ብንወርድም ብንረጋግጠው፣ ከኛ በላይ ያሉ ግን እስካሁን እየተፈካከሩ ነው እና እስከ መጨረሻ እንደዚህ ቢዘልቅ መጨረሻ ወራጁን ቢታወቅ ደስ ይል ነበር። እኛም እንደዛ አካል ብንሆን ደስ ይል ነበር። አሪፍ ነው ፉክክር ግን በዛ ቢቀጥል እስከ መጨረሻ አሪፍ ጨዋታ